ሰላም ጠና ይስጥልን። በመላው ዓለም የምትገኙ ውድ የሊቃናት ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ ሊቃናት ሚዲያ ነው። በዚህ ሚዲያ ውስጥ እንግዲህ በርካታ ሃይማኖታዊ ይዘት ያላቸውን መጻሕፍቶች በትረካና በትምህርት መልክ ወደ እናንተ የምናደርስበት ሚዲያችን ነው። ለዚህ ሚዲያ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስማ መንፈስ ቅዱስ አህዶ አምላክ አማስሩ ወተሱ ለሰኔ በዛት ዕለት አንድ አምላክ በሚሆን በአቦርድ መንፈስ ቅዱስም፣ ሰኔ 19 በዝች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህም ቅዱስ የአባቱ ስም መዛህዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብፅ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷ ሶስት ልጆችን ወለደ። ከሶስቱም አንዱ ይህ ነው። ከእናቱ ጋርም ወደ ቤተ ክርስቲያን ይሄድ ነበር፣ ቅዱስ ቁርባንን የሚቀበል ነበር። እናቱን ለመናት። እርሷ ማንም የክርስትና ጥምቀት ሳያጠምቅና ንጹሕ ሳይሆን ቁርባን እንዲቀበል አይችልም አለችው። ከዚህም በኋላ ከተረፈ መስዋዕቱ ሰጠችው። በጎረሳትም ጊዜ ጣዕሟ በአፉ ውስጥ እንደማር ሆነ። የዚች የቁራሿ ጣዕም ካፌ ውስጥ እንዲህ ከሆነ የዋናው የቁርባን ህብስትማ ጣዕም ምን ያህል ይሆን ብሎ በልቡ አሰበ። ከዚች ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገም ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እርሷም ወደ ሌላ ሀገር ሄዶ የክርስትና ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሄዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችን ባዩት ጊዜ ይዘው ታላቅ ስቃይንም አሰቃዩት። ከዚያም አብልጦ ላፍጥ ወደሚባል ሀገር ሸሸ። በዚያም ሶስት ዓመት ኖረ። ወዲያውም በተገለጠ ጊዜ ቀጡር ወደሚባል ሀገር ሄዶ የልዳው ሰማያት ጊዮርጊስ ቤተክርስቲያን እያገለገለ ኖረ። ከዚህም በኋላ ወደ ሀገሩ ድምራ ተመለሰ። ለስላሞችም ሰሙ። ይዘውትም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑም አታሰቃየው አለችው። መኮንንም አስሮ በወይን ቤት ዘጋው። እስላሞቹም ተሰብስበው የወይን ቤቱን ደጅ ሰብረው ታላቅ ግርፋት ገረፉት አካላቱንም ቆራርተው በህይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸው ሊቀብሩት መጡ። ነገር ግን በህይወት አገኙት። ከዚህም በኋላ እስላሞች ተሰብስበው ከዚህ ምክርህ ካልተመለስክ እኛ ጽኑ ስቃይ አሰቃይተን እንገልሃለን አሉት። የመዛልህንም ልጅ የከበረ ጊዮርጊስ ሰማይና ምድርን የፈጠረው ይኸው እግዚአብሔር ልጅ ኢየሱስ ክርስቶስን አመልካለው የፈለጋችሁትን አድርጎ አላቸው። እጅግም ተቆጡ። በመርከብ ምሰሶ ላይም ሰቅለው ታላቅ ስቃይ ያሰቃዩት። መኮንኑም ከስቅላት አውርደው ከእስር ቤት እንዲያስሩ ታዘዘ። እንዲሁም አደረጉ። ሚስቱም ታጽናናው እንዲታገስም ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያሳጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህም በኋላ የእግዚአብሔር መልአክ ተገለጠለትና አረጋጋው፣ አበረታታው ከሰማዕታት ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንዲቆርጡት ነገረው። በነጋም ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጣቸው ዘንድ ፈለጉ። መኮንኑንም የወደዱትን ያደርጉ ዘንድ እንዲሰጧቸው አዘዘ። ከዚህም በኋላ ከእስር ቤት አወጡት። ድምራ ወደምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተክርስቲያን ራሱን በሰይፍ ቆረጡት። የሰማዕትነት አክሊል በመንግስተ ሰማያት ተቀበለ። ከዚህም በኋላ በዚያች ቀንና በዚያች ለሊት በስጋው ላይ እሳት አነደዱ። እሳቱን በላዩ እየነደደ ምንም ምንም አልነካውም። ወስደውም በገቢያ ውስጥ አሉት። ከዚያውም አንስተው በባህር ውስጥ አሉት። በእግዚአብሔር ፈቃድ ወደ ቤቱም ወደብ ዳር ደረሰ። እናቱም ጠብቃ ነበርና ወስዳ ገነዘችው፣ ለጥቂት ወራትን በቤቷ ውስጥ ሸሸገችው። ከዚህ በኋላ ውብ የሆነች ቤተ ክርስቲያን ሰሩለት፣ ስጋውንም በውስጡ አኖሩ። ከዚያም ታላላቅ ድንቅ ታምራቶቹ ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለጊዮርጊስ እጉሰ መከራ ኩላ እንዘይቀስፍዎ ሃቄ ወንዘይ ወቅስዎ ወናላ አስተራየት ቷሚሃ ማርያም ርግበ ገሊላ ሰላም ለወላዲቱ ወለመጻምርቱ በስዩላ ወመዓዛ ፍቅሩ ጥዑም ዘቶ ሰሃት ገድላ ዳግመኛም በዚች ም ዕለት ሰማይት በሆነ አባ ብሶይ አንወብ አረፈ። ትርጓሚውም የጠራ ወርቅ ማለት ነው። ይህም ቅዱስ ከድምጥያ አውራጃ ስሟ ባኖስ እስከሚባል አገር ከአቅራብ መኮንን ከቆጵራ ጭፍሮች ውስጥ ከከተማዋ ታላላቅ ሰዎች ልጆች ወገን ነበር። በዚህም ቅዱስ በመኮንኑ ዘንድ ነገር ሰሩበት። ቅዱሱም ክብር ይግባውና በጌታችን በኢየሱስ ፊት ታመነ። ወደ እንዴናውም ወሰዱት። በመኮንኑ አርያኖስ ፊትም ቆሞ በጌታችን ታመነ። አርያኖስም በእርሱ ላይ ተቆጣ። ለአማልክት ሰዋ አለው። አልታዘዘም። ስቃዩንም አልፈራም። መኮንኑም ወስዶ ጽኑ ስቃይን አሰቃየም። ከዚያም ራሱን በሰይፍ እንዲቆርጥ ታዘዘ። ወደሚገድሉበትም ቦታም ሊወስዱት አወጡት። ብዙ ሕዝብም ይከተሉት ነበር። እነሆ ከዚያ የአርሚያኖስ መኮንን አንበሶች ነበሩ፣ የሚጠብቃቸው ሰው ነበር። እነርሱም በብረት ሰንሰለት ታስረው ነበር። ከእነርሱም አንዱ አንበሳ የብረት ሰንሰለቱን በጥሶ ሩጦ ወደ ቅዱሱ ደረሰ። የእግዚአብሔር መላክ ቅዱሱን በአንበሳው ጀርባ ላይ ያመጣውና ዓይነ ፀሐይ ወደሚባል ሀገር እስኪያደርሰው በረበረው። ቅዱሱ ግን ዓይኑ ሸፍኖ ስለነበረ ወዴት እንዳለ አላወቀም። በዚያም እራሱን በሰይፍ ቆረጡት። የሰማያትና አክሊል በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛን በቅዱሳን ጸሎት ይማረን። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም ሰላም ለአብኖ ብሶይ ዘበትር ጓሜሁ ወርቅ ፅሩይ አሜቴ ጽምስሞ ባይነ ፀሐይ ይፃኖ መፃ መንገሌሁ በአምሳለ ፈረስ ፀሐይ ማቃቢሁ አምሲጦ አንበሳ ህዊይ። በዝችም ከን አምስት ጭፍሮች በሰማዕትነት ሞቶሊም አል ሶፎሪ ጴጥሮስ አስኪውር፣ አርጌኖስ እና ቢልፋሮስ በዲዮስጦስ ቅፅር ውስጥ ይኖሩ ነበር። መኮንኑም ለጣዖት እንዲሰዉ ባስገድዳቸው ጊዜ እኛ የንጉሳችን የኢየሱስ ክርስቶስ ትእዛዝ እንፈጽማለን ለእርሱም እንሰዋለን አሉት። መኮንንም ሰምቶ ተቆጣ። በአንድ ቤት ውስጥም እንዲዘጓቸው እስከ ሁለት ቀን እህል ውሃ እንዳይሰጧቸው አዘዘ። ከዚያም በኋላ እንዳም እንዲያመጧቸው አዘዘ። በፊቱም በቆመ ጊዜ ለማለት እንሰዋ ላቸው እነርሱም በአንድ ቃል እኛስ ለፈጣሪያችን ለክርስቶስ እንሰዋለን፣ ለረከሱ አጋንንት አንሰዋም አሉት። አንገታቸውንም አስረው ወደ ሌላ ሀገር ይወስዷቸው ዘንድ አዘዘ። አርጊዎስም ወንድሞቼን የእውነት ነግራቸዋለሁ፣ እግዚአብሔር መልአክ አምስታችንን በስማችን ስጠራ ሰምቻለሁ አላቸው ዳክስም ወደሚባል መኮን ባደረሳቸው ጊዜ መኮን አስቀድሞ አልሶ ፎርሲን ወስዶ ለአማልክት ሰዋ አለ እንቢ ባለው ጊዜ በፈረስ ጅራት ላይ አስሮ በከተማ ውስጥ እንዲጎጡት እንዲያዞሩ አዘዘ በመለሱትም ጊዜ በውሽባ ቤት ማንደጃ ውስጡን እንዲያጠወልጉ አዘዘ ሁለተኛም እስከሚጨነቅ ድረስ በሰረገላ ውስጥ አኖሩት ቁልቁል ሰቀሉት ሃይማኖቱንም ጠብቆ ክብር ግባውንና ለጌታችን ነፍሱን ሰጠ ሁለተኛ ጴጥሮስን አቀረቡት ዳክስም ለአማልክት ሰዋ አለው ትእዛዙንም ባልተቀበለ ጊዜ እንዲያሰቃዩት እንጨት ተክለውም ዘንዝቀው እንዲሰግዱት አዘዘ። ሁለተኛ ምድሩን ቆፍረው ከትከሻው በታች ቀበሩት፣ በቅሎዎችን በላዩ እንዲሄዱ አዘዘ። ይህንንም እግዚአብሔር እየረዳቸው ታገዘ። ከጉድጓዱም በወጡ ጊዜ ከስቃዩ ብዛት የተነሳ ስጋው ጠወለገ፣ መናገርም ተሳነው። በግንድ ውስጥ ማስረው ጣሉት። ከዚህም በኋላ አርጌንስን አቀረውት። ዳክስም ለአማልክት ሰዋ አለው። እምቢ ባለ ጊዜ እንዲገሉት እስኪገሉት ድረስ ያሰቃዩት ዘንድ አዘዘያም ያለ መብልና ያለ መጠጥ በተበሳ ግንድ ውስጥ አስረው ዘቅዝቀው ሰቀሉት። ዳግመኛም እስኪሩን አቀረቡት። ዳግስም ለራስህ እዘን፣ በክፉ አሟሟት እንዳትሞት ለአማልክት ሰዋ እምቢ ባለው ጊዜ እንዲያሰቃዩት፣ እንዲሰቅሉት፣ ሥጋውን እንዲሰናጥቁ አዘዘ። ወታደሮቹም ተረከውና በጽኑ ያሰቃዩት። በትዕግስቱም ባሸነፋቸው ጊዜ ለመኮንኑ ነገሩት። በረሃብና በጽም ይሞት ዘንድ በግንድ ውስጥ አስረው በባዶ ቤት እንዲዘጉበት አዘዘ። እንዲሁም አደረጉበት። ዳግመኛም እንዲያቆን ወስን አቀረቡት። መኮንኑ ዳክስም እንዳትሞት ላማለት ሰው አለው። ባልሰማም ጊዜ እስኪከዱት ድረስ እንዲያሰቃዩ ታዘዘ። ሥጋውንም ጸንጥቀው በከተማው አደባባይ ጎተቱት። እንጨትም ተክለው ቁልቁል ሰቀሉት። በአንገቱም ከባድ ድንጋይ ጠለጠሉ። ከሃይማኖቱን ባልተናወጠ ጊዜ በረሃብ እና በጽም እንዲሞት በግንድ ውስጥ አስረው በላዩ መዝጊያ ሰርተው ዘጉበት። በየዕለቱ ወንድሞቹ ምዕመናን ከውጭ ሆነ ይጎበኙት ነበር። ይህን የተባለው የሰኔ ወር በባተ በሰላሳ ጴጥሮስ ነፍሱን ሰጠ። እርሱም አውጥተው ደጁን በሌሎች ላይ ዘጉ። የከበረ አርጌዎስም ከአምስት ቀን በኋላ አረፈ። እርሱንም አውጥተው በቀሩት ላይ ደጁን ዘጉ። ብፁ ከአስራ ሁለት ቀን በኋላ አረፈ። እነርሱም አውጥቶ በቅዱስ ቢልፊዎስ ላይ ደጃፍ ሰርተው ዘጉበት። እርሱም የሚያርፍበት ቀን ስትደርስ ወንድሞቼ፣ ታገሱኝ በዚህች ሌሊት እወጣለሁ አላቸው። ከአስራ ዘጠኝ ቀን በኋላም በዚያች ሌሊት ነፍሱን አሳልፎ ሰጠ። ለእግዚአብሔር ምስጋና ነው። እኛንም በቅዱስ አንጸሮት ይማረን። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአርሶፎኒ ወለጴጥሮስ አምሳሉ ለአክሌዎስ ዋርጌላ ወስቦ ቢፋሞስ አብያጸ እሉ በእንተ ኢየሱስ ክርስቶስ አመተጋደሉ

የሰማነውን በዝነ ልቡናችን ያሳደርብን አምላካችን እግዚአብሔር ከቅዱሳን ረድኤት በረከት ይክፈለን። ሀገራችን ጽኑ ሰላም ያደርግልን አምላካችን እግዚአብሔር። በመከራ በስቃይ ውስጥ የሚገኑ ወገኖቻችን በምህረቱ በቸርነቱ ይጎብኝልን። ከቅዱሳን ረድኤት በረከት ይክፈለን። አቡነ ዘበሰማያት። የተወደዳችሁ በመላው ዓለም ሆናችሁ የሊቃናት ሚዲያን የምትከታተሉ ወገኖቻችን እንግዲህ በዛሬው ዕለት የነበረን መራ ግብር ይህንን ይመስል ነበረ። እንግዲህ በቀጣይ በሌላ ፕሮግራም እስከ ንገናኝ ድረስ ቸር ሰንብቱ።